ተፈላጊ ሰው ለመሆን ምን ማድረግ አለብህ? ምን ማድረግ አለብሽ? እርግጥ ነው፣ እኔ ማንም የለኝም ሰውን እቆኛል ብናገር የሚያዳምጠኝ የለም፣ ጓደኛ የለኝም፣ በወድቅ የሚያነሳኝ የለም እንላለን። እርግጥ ነው ለሰው ሰው ነው ልብሱ ይባላል። ዋናው ነገር ተፈላጊ ሰው ለመሆን ምን ማድረግ እንዳለባችሁ ሰባት ሚስጥሮችን እነግራችኋለሁ ማለት ነው። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሳብስክራይብ፣ እንዲሁም ቤተሰብ የሆናችሁ ደግሞ ላይክ በማድረግ እስከ ቪዲዮ መጨረሻ አብራችሁ ይቆዩ። አንደኛ የማወቅ ጉጉት ያለው ሰው ሁን የማወቅ ጉጉት መጀመሪያ ነው። ሰዎችን ስለራሳቸው ራሳቸው ስለ ፍላጎታቸው፣ ስለ ህልማቸውና ስለ ልምዶቻቸው ጠይቅ። ይህ የውይይት በር ይከፍታል እና ሰዎች እንደተከበሩ እንዲሰማቸው ያደርጋል። ጥያቄዎችን ስትጠይቅ አላማህ መፍረድ ሳይሆን መርዳት ይሁን። ለምሳሌ በዚህ ጉዳይ ያሰብከው ምንድነው? ወይም ይህንን የምትለው ለምንድነው ነው ብለህ መጠየቅ ትችላለህ። የማወቅ ጉጉት እንደ ኮምፓስ ነው። አዳዲስ አለማትን እንድትቃኝ ይመራሃል። የማወቅ ጉጉትህ ከሰዎች ጋር ወደ ጥልቅ ግንኙነት ይመራሃል። ምክንያቱም ሰዎች ከራሳቸው ባለፈ ስለ ሌሎች ለማወቅ ከሚፈልጉ ሰዎች ጋር መሆን ይወዳሉ። እንደ ስፖንጅ ሁን። አዳዲስ መረጃዎችን እና ግንዛቤዎችን የመቀበል አቅም ይኑርህ። ሰዎች አንተን የፍላጎት ምንጭ አድርገው ማየት ይጀምራሉ። ሁለተኛ፣ ሌሎችን አዳምጥ። ማዳመጥ ዝም ብሎ መስማት አይደለም፣ ትኩረት መስጠትና የመረዳት ፍላጎት ነው። ብዙ ሰዎች ለመመለስ እንጂ ለመረዳት አያዳምጡም። አንተ ግን ከዚህ የተለየህ ሰው ሁን። አንድ ሰው ሲያወራ አይንህን አይኑ ላይ ተክለህ ጭንቅላትህን እየነቀነክ እና በየጊዜው አጭር አስተያየቶች ለምሳሌ እህ፣ አዎ በመስጠት እንደምታዳምጥ አሳይ። ሲጨርሱም የሰማኸውን ማጠቃለል ወይም ጥያቄዎችን መጠየቅ ትችላለህ። ይሄ ማለት እንደዚህ ነው ያልከው በማለት ማረጋገጥ። ማዳመጥ እውነተኛ እንደሆንክ ያሳያል። ጀሮዎችህ ለሰዎች ልብ መግቢያ በር ናቸው። በጥሞና ሲያዳምጡ ክፍት ይሆናሉ። ሰዎች ሲሰሙ እና ሲረዱ በአንተ ዘንድ ምቾት ይሰማቸዋል እና በአንተ ላይ መተማመንን ይጀምራሉ። ማዳመጥ የመተሳሰብ ምልክት ነው። ሰዎች ደግሞ ከሚተሳሰቡ ሰዎች ጋር መሆን ይፈልጋሉ። ሶስተኛ አዎንታዊ ጉልበት ይኑርህ። ማንም ሰው ከአሉታዊ እና ከሚያማሩ ሰዎች ጋር መሆንን አይፈልጉም። ሁልጊዜም በአዎንታዊ አስተሳሰብና ጉልበት ወደ ማንኛውም ስብሰባ ወይም ውይይት ቅረብ። ፈገግታህን ለግስ፣ ደግ ቃላትን ተናገር እና ቀልድህን ተጠቀም። አስቂኝ ታሪኮችን አውራ እና ሰዎችን አስቅ። ፈገግታ የነፍስ መስኮት ነው። ብርሃንን ያበራል እና ሌሎችን ያሞቃል። የአንተ ብሩህ አመለካከት ተላላፊ ነው። ሰዎች ከአንተ ጋር በሚሆኑበት ጊዜ ጥሩ ስሜት እንዲሰማቸው ካደረክ አንተን እንደ ብርሃን ምንጭ ይቆጥሩሃል እና ከአንተ ጋር ለመሆን ይጓጓሉ። ችግሮች ቢኖሩብህም እንኳን እነሱን ለመፍታት ባለው አቅምህ ላይ አተኩር እንጂ በችግሮችህ ላይ ብቻ አትንዘባዘብ። አራተኛ ክፍት አስተሳሰብ ይኑርህ። አለማችን ብዙ ልዩነቶች አሏት። የተለያዩ አስተያየቶች፣ ባህሎችና የእይታ ነጥቦች አሉ። የራስህን አመለካከት ብቻ ከመያዝ ይልቅ የሆነ ነገር የማትስማማበት ቢሆንም እንኳ ለመረዳት ሞክር። ለምን እንዲህ አሰብክ ብለህ መጠየቅና የሌላውን ሰው ሐሳብ ለመረዳት መሞከር የጥበብ ምልክት ነው። አእምሮ ልክ እንደ ፓራሹት ነው፣ ክፍት ሲሆን ብቻ ነው የሚሰራው። የሌሎችን ሐሳብ በማክበርህ ሰዎች አንተን እንደ ሰፊ አእምሮ ያለው እና ከማንኛውም ሰው ጋር መወያየት የሚችል ሰው አድርገው ይቆጥሩሃል። ይህ ደግሞ በራስ መተማመንህን ከፍ ያደርግልሃል እና ሰዎችን ይስባል። አምስተኛ ታማኝ ሁን። በግንኙነቶች ውስጥ ታማኝ ወርቃማ ህግ ነው። ቃልህን ጠብቅ። ያልቻልከውን ቃል አትግባ። ስህተት ከሰራህ በሐቀኝነት አምነህ ይቅርታ ጠይቅ። ሐሜትን አስወግድ። ከሌሎች ፊት ስለሌሎች ጥሩ ነገር ተናገር። እምነት እንደ ወረቀት ነው አንድ ጊዜ ከተጨማደደ በኋላ ፈጽሞ ወደ ነበረበት አይመለስም። ሰዎች አንተን እንደታማኝ እና የማይዋሽ ሰው ሲያውቁህ ምስጢራቸውን ያካፍሉሃል እና በአንተ ላይ ሙሉ በሙሉ ይተማመናሉ። እምነት የሚገነባው በትንንሽ ተከታይና ሐቀኛ ድርጊቶች ነው። ሰዎች ከሚተማመኑባቸው ሰዎች ጋር ጥልቅ እና ዘላቂ ግንኙነት መፍጠርን ይፈልጋሉ። ስድስተኛ፣ የራስህ ፍላጎት እና ህይወት ይኑርህ። ሁል ጊዜ የሌሎችን ፍላጎት ብቻ የምታስብ ከሆነ የራስህን ማንነት ታጣለህ። አስደሳች የትርፍ ጊዜ ማሳለፊያዎች፣ የራስህ ህልሞች እና ግቦች ይኑሩህ። ስራህን፣ ቤተሰብን እና ማህበራዊ ህይወትን ሚዛናዊ አድርግ። ከጓደኞችህ ወይም ከባልደረቦችህ ጋር የምታወራው ስለ ራሳቸውና ስለ ችግሮቻቸው ብቻ ሳይሆን ስለ ራስህ አስደሳች ልምዶች እና እውቀቶች ጭምር ይሁን። ሙሉ ኩባያ ብቻ ነው የሚተርፈው። መጀመሪያ ራስን ሙላ። ሰዎች የራሳቸው አላማ ያላቸው እና በራሳቸው ህይወት የተጠመዱ ሰዎችን ይወዳሉ። ይህ ደግሞ ለአንተ የሚመጥኑ ጠንካራ እና ትርጉም ያላቸው ግንኙነቶች እንድትፈጥር ያስችልሃል። የራስህ ማንነት ሲኖርህ ነው ለሌሎች የምትሰጠው ነገር የሚኖረው። ሰባተኛ፣ በራስህ ተማመን። በራስ መተማመን ማለት የራስን ዋጋ ማወቅ እና ለራስህ መቆም ማለት ነው። ራስን መውደድ እና ማመን አስፈላጊ ነው። የሰውነት ቋንቋህ ቀጥ ብለህ መቆም፣ ዓይን ለዓይን ማየት ያነጋገርህ ስልት ግልጽ እና ቆራጥ መሆን እና ያስተሳሰብህ መንገድ አዎንታዊ እና ገንቢ መሆን በራስ መተማመንህን ያሳያል። ሰዎች በራሳቸው በሚተማመኑ ሰዎች ይሳባሉ፣ ምክንያቱም እንዲህ ያሉት ሰዎች አስተማማኝና መሪ የመሆን አቅም አላቸው። በራስ መተማመን እንደ መዓዛ ነው ለራስህም ለሌሎችም ውበትን ይሰጣል። ነገር ግን በራስ መተማመንና በትቢት መካከል ያለውን ልዩነት መረዳት አለብህ። ትቢት ሰዎችን ያርቃል፣ ትህትና ግን ሰዎችን ያቀርባል። በራስ የመተማመንህ ስሜት ሌሎች በአንተ እንዲተማመኑ ያደርጋቸዋል። ይህም ለስኬታማ ግንኙነቶች ቁልፍ ሚስጥር ነው። እነዚህን መርሆች በተግባር ስታስተውል ከሰዎች ጋር ጥልቅ ትርጉም ያለውና ዘላቂ ግንኙነትን ትፈጥራለህ። ይህም ተፈላጊና የተከበረ ሰው ያደርጋል። ስለዚህ በዚህ ቪዲዮ ያየነው ሰባት ዘዴዎች እነዚህ ነበሩ። አሁንም በሌላ ጠቃሚ ጉዳይ እስክንገናኝ ድረስ መልካም ጊዜ። ቻው